ጤና ይስጥልን ኢትዮ ፎረም መፍትሄዎች ነን ዛሬ አጀንዳችን ትግራይ ናት በዛሬው ዝግጅታችን የትግራይን ወቅታዊ ፖለቲካ በወፍ በረር እንቃኘዋለን። በዚሁ ቅኝታችን በክልል ውስጥ ያሉ ሶስት ወሳኝ ኃይሎች ቁመናቸው ምን ደረጃ ላይ እንዳለ በዝርዝር እንፈትሻለን። እነዚህ ኃይሎች በመካከላቸው ያለው መናበብ ምን መልክ አለው? ለትግራይ እየተደገሰ ነው ስለሚባለው መጠነ ሰፊ ዘመቻስ ምን ያህል በቂ ግንዛቤ ተፈጥሮበታል ብለንም እንጠይቃለን። አይበለውና፣ እጅግ የተፈራው ጦርነት ገፍቶ ከመጣስ ሶስቱም ኃይሎች በተናበበ መልኩ ህዝባቸውን ከዳግም እልቂት ለመታደግ ያላቸው ዝግጁነት ምን ይመስላል? በአጠቃላይ ትግራይን እንደ ቁልፍ የስልጣኑ አደጋ ይመለከታል ተብሎ የሚነገርለት የብልጽግና ስርዓት የፖለቲካዊና ወታደራዊ አመራሮቹ በኩል እያስነገረ ያለው ዛቻ በክልሉ ልሂቃን እንዴት ይታያል? ሁሉም በስፋት እንዳስሳለን። የዚህ ፕሮግራም ኤዲቶሪያል ቅርጽና ይዘት መረጃዎችን ተንትኖ ማቅረብ ብቻ ሳይሆን መፍትሄም ጭምር መጠቆም እንደመሆኑ ዳሰሳችንን የምናቀርብላችሁ የመፍትሄ አቅጣጫ ጭምርም በማመላከት ይሆናል። ግምገማችንን በተሟላ ሁኔታ ለማቅረብ እንዲመቸን በመግቢያችን ላይ እንደጠቀስናቸው በክልሉ ወሳኝ የቁጥጥር ሚና ያላቸው ሶስት ኃይሎች ማለትም የትግራይ ሰራዊት፣ ህወሀትና ጊዜያ መስተዳድሩ በምን አይነት ወቅታዊ አቋም ላይ እንደሚገኙ ጥንካሬያቸውንና ደካማ ጎናቸውን እናያለን። በትግራይ ላይ አነጣጥሮ እየተደገሰ ካለው የጥፋት ዝግጅት አንጻር በእነዚህ ኃይሎች ላይ ጠንከር ያለ ግን ደሞ ገንቢ የሆነ ትችትም እንሰነዝራለን። አንድ ለሀገሩ እንግዳ የሆነ ጋዜጠኛ በመቀለው ሐውዜን አደባባይ ቆም ብሎ አላፊ አግዳሚውን ህዝብ ስለ ወቅታዊ የኢትዮጵያ ፖለቲካ ምን አስተያየት እንዳላቸው ቢጠይቅ ከበርካቶቹ የሚሰጠው አስተያየት ከቀጥተኛው ምላሽ ይልቅ ጥያቄ ያዘል የጭንቀት አስተያየት ነው። ጦርነት ተመልሶ ይመጣ ይሆን? ከዓመታት በፊት ወደ ነበረው አስጨናቂ የከበባ ዘመን እንመለስ ይሆን? ለመሆኑ ጦርነቱስ ከእኛ ጋር ነው የሚካሄደው ወይስ ከጎረቤት ሀገር ኤርትራ ጋር? የአሁኑ ጦርነትስ እንደ ከዚህ ቀደሙ መሰረታዊ አገልግሎቶችን ያቋረጥብን ይሆን ወይ? እንዴትስ ማስቀረት ይቻላል? የሚል ግን ደግሞ ግምት እንጂ ተጨባጭ መልስ የማይገኝላቸው ጥያቄዎችን ማክተልተል ይሆናል። እናም ምልከታችን የሚሆነው እነዚሁ ሶስት ወሳኝ ኃይሎች በትግራይ ሰማይ ላይ ያዳመነውን አደጋ በልኩ ተገንዝቦ ለማስቀረት አሊያም ደግሞ በበቂ ዝግጅት አድርጎ የከዚህ በፊቱ አይነት ከባድ ሰብአዊና ኢኮኖሚያዊ ውድመት ሳያደርስ በልኩ ለመመከት ዝግጁነታቸው ምን ይመስላል የሚለውን ማየት ግድ ይላል። አሁን እንዳጀማመራችን የእነዚህ የነዚህ ሶስት ኃይሎች ቁመና ወደ መፈተሽ እንግባ። ለአድማጭ ግንዛቤ እንዲያግዝ ሶስቱ ኃይሎች እንደየጥንካሬያቸው ቅደም ተከተል መፈተሽ ስለሚሻል የትግራይ ሰራዊትን ቁመና በመፈተሽ እንጀምራለን። ይህ ሰራዊት በእርግጥም በክልሉ ሙሉ የኃይል ቁጥጥር ወይም ደግሞ ሞኖፖሊ ኦፍ ቫይለንስ ያለው ሲሆን መረጃዎች እንደሚጠቁሙት በሶስት ግንባሮች የተደራጀ ከ15 በላይ አርሚዎችን በስሩ ያቀፈ ነው። ይህንን የሚያደርጉት የዛሬዋ ትግራይ ከአምስት ዓመት በፊት እንደነበረው ዘጠኝ ሺህ ልዩ ኃይል ብቻ ታቅፋ ሴት ደፋሪ ሰራዊትን የምትጠባበቅ ሳይሆን ከመቼውም ጊዜ በበለጠ የሚመጣውን አደጋ ገምታ የመከላከል አቅሟን ያጎለበቶች መሆኗን ለማሳየት ነው እያሉ ነው ጀነራሎቹ። በተለያዩ ወቅቶች እጃችንን አጣጥፈን አንቀመጥም ሲሉም ሆነ ዝም ብለንማ አንጠፋም ብለው እየተዘጋጀን ነው ሲሉም ይህንኑ ማለታቸው ነው። እንደዛም ሆኖ ግን ጦርነቱ ሁሌም ማስከፊ ገጽታ አለውና ሊደርስ ከሚችለው መጠነ ሰፊ ጥፋት አንጻር ለሰላማዊ ውይይት እስከ መጨረሻ እድል መስጠት ተገቢ ነው። በህወሀት ደካማነት ምክንያት ለፖለቲካዊና ወታደራዊ ችግሮች የተዳረገውን ሰራዊቱን የሚመሩ አመራሮች በየጊዜው መድረክ ላይ እየወጡ ጠባጫሪ መስለው እንዲታዩ የሚያደርጋቸውን ዲስኩር ከማሰማት ይልቅ ድምፃቸውን አጥፍተው ትግራይን የሚከላከል ሰራዊት በመገንባትና በማብቃት ተግባር ላይ ቢጠመዱ በሌላ አገላለጽ ሙያ በልብ ነው ብለው ቢሰሩና ዋጋ የሚያስከፍሉ ፖለቲካዊ አስተያየቶችን ከመስጠት ቢቆጠቡ በተለይም ደግሞ መቼ፣ የት፣ በምን ሁኔታ ምን ሊባል እንደሚገባ ቢያውቁ ተገቢ ይሆናል። ከዛ በተጨማሪ ለኤርትራ ይፋዊ ጥሪ ሲያደርጉ የሚሰሙ ጀነራሎችም አሉ። ይህንን ጥሪ ከማቅረብ በፊት ከኤርትራ መንግሥት ጋር አጋርነት መፍጠር የግድ እንኳን ቢሆን ከጥቂት ዓመታት በፊት ከብልጽግና ጋር ተባብሮ ከደረሰው መጠነ ሰፊ ጥፋትና ውድመት አንጻር መሰራት ያለባቸው ብዙ ቅድመ ሁኔታ ስራዎች መኖር አልነበረባቸውም ወይ? በተለይም በሕዝቡ ከደረሰው ዘመን የማይሽረው ጠባሳ አንጻር ትብብሩ የራሱ የሆነ የተለየ አካሄድና መርህ ሊኖረ አይገባውም ወይ የሚሉ ጥያቄዎችን ልብ አይሉም። አስክሬን ተደራርቦ በተቀበረበት የአክሱም ጽዮን አውደ ምሕረት አቅራቢያ ላይ ቆመ ለዚያውም፣ የአምስተኛ ሙት ዝክር በሚደረግበት ሰሞን ያንን ጭፍጨፋ በጠራራ ፀሐይ ላከናወነ አካል የትንተጋገዝ ጥሪ ማቅረብ ኢሞራላዊ አይደለምን! በተጨማሪ ጥቁር ልብሳቸውን እስካሁን ላላወለቁ የሟች ቤተሰብ አክሱማውያን ምን አይነት ሞራል ስብራትና ፍትህን የመደፍጠት ትርጉም እንዳለው መረዳትስ እንዴት አቃተ። እነዚህን ሁሉ ጥያቄዎች ሳይነሱ የሚሰሙ ሰዎች የመረከታቸው ሰበብ ብዙ ነው። ለዛም ይመስላል ከአንድ ሳምንት በፊት በተጠራና ጀኔራል ታደሰ ወረደ በመሩት የከፍተኛ ወታደራዊ አዛዦች ስብሰባ ላይ ጀኔራል ምግባይ ጠንከር ያለ ወቀሳን ያስተናገዱት። በስብሰባው ከታደሙ ምንጮች እንደሰማነው በምን ኃላፊነትና ውክልና ያንን ጥሪ እንዳቀረቡ ጥያቄ ቀረበላቸው። ጀኔራል ምግባይ ትግራይ አደጋ ላይ ባለችበት በዚህ ወሳኝ ምዕራፍ ሁሉም የሚቻለውን ሊያደርግ ይገባል በሚል መንፈስ ያንን ጥሪ እንዳቀረቡ ገልጸው ሆኖም ግን የእዝና የኃላፊነት እርከን ሳይጠብቁ ያንን ይፋዊ ጥሪ ማቅረባቸው ስህተት መሆኑን በመተማመን ላይ እንደተደረሰበትም ተሰምቷል። አሁን ደግሞ ጊዜያዊ አስተዳደሩ በወቅታዊ የትግራይ ቁመና ላይ ያለውን አቋም ወደ መፈተሽ እንሸጋገር። የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌትናል ጀኔራል ታደሰ ወረደ የርዕሰ መስተዳድርነት ኃላፊነት ከተረከቡበት ቀን አንስቶ በዙሪያቸው ላሉ ሰዎች በተደጋጋሚ የሚገልጿት አንድ ይፋዊ አቋም አለቻቸው ትግራይ ጦርነት ይበቃታል። ያልተፈቱ ችግሮቻችን በርካታ ቢሆኑም እንኳን ከፌዴራል መንግስት ጋር በሚኖሩን የተለያዩ የጋራ መድረኮችና የትብብር ማዕቀፎች በሰከነና ወደ ሰፊነት ለመፍታት እንሞክር እንጂ ከዛ ባለፈ ወደ ጦርነት ሊወስዱን የሚችሉ ስሜታዊ አካሄዶች ሁሉ ዝግ እናደርጋቸው የሚሉ ናቸው። ሆኖም ግን ይህ የጀኔራል ታደሰ አስተያየት ከከባድ ትችት አላመለጠም። የጀኔራል ታደሰ አቋም መሬት ላይ ያለውን ተጨባጭ ሀቅ የዘነጋ ሰላም በአንድ ወገን ፍላጎት ብቻ እንደማይጸና ልብ ያላለ የብልጽግና ጸረ ትግራይ ሴራና ስራ ያልተገነዘበ የተጋነነ የተስፋ ካብ ነው በሚል ከአንዳንድ የክልሉ ልሂቃኖች ትችት ይቀርብበታል። እንደዛም ሆኖ ግን ጦርነቱ ሊያስከትል የሚችለውን ምስቅልቅል ሁኔታ ታሳቢ በማድረግ በህዝቡ ስለ ንቦና ላይ ከነገሰው ጦርነትን የመጠየፍ አቋም አንጻር የፕሬዚዳንቱ አማራጭ ውድቅ የሚደረግ አይደለም በሚል ድጋፍ የሚሰጧቸው ልሂቃን ብዙ መሆናቸው መታዘብ ይቻላል። በእርግጥም ለማንም ሚዛናዊ ህሊና ላለው ዜጋ ጦርነት ከሚያስከትለው አውዳሚ ሚና አንጻር በተለይም በሀገራችን የተለያዩ አካባቢዎች ላይ የተካሄዱ ባሉ ጦርነቶች ላይ የሚታየው የብልጽግና ሰራዊት ከዲሲፕሊን የወጣ ነውረኛ ድርጊትና ወንጀል አንጻር ይህ የጀነራል ታደሰ አማራጭ እንደ ወሳኝ ቀዳሚ ምርጫ በደማቅ ሁኔታ መቀመጡ አስፈላጊነቱ አያጠያይቅም። ከአንድ ወር በፊትም መስከረም 28 2018 ዓ.ም ጀኔራል ታደሰ ወረደና ጠቅላይ ሚኒስትር አብይ አዲስ አበባ ላይ በነበራቸው ውይይትም ይህ ጉዳይ በስፋት እንደተነሳ መረጃዎች ይጠቁማሉ። ድንበር ተሻጋሪ ግንኙነቶች አሉ፣ ከኤርትራ አቅጣጫ የተነሱ የጭነት ተሽከርካሪዎች ድንበር አቋርጠው ትግራይ እንደገቡ በቴክኖሎጂ የታገዘ ተጨባጭ ማስረጃ አለን በማለት ጠቅላይ ሚኒስትሩ ጀኔራል ታደሰን እንደ መጎታቸው ተሰምቷል። ጀኔራሉም በዚህ ውይይት በፌዴራል መንግስት በኩል ሳይተገበሩ ቀሩ ያሏቸውን የፕሪቶሪያ ስምምነት ቃል ኪዳኖች በማስታወስ ይህ አለመፈጸሙ እየፈጠረ ያለውን ክፍተት በማብራራት ሁለቱም አካላት ማለትም ፌዴራል መንግስትም ጊዜያዊ አስተዳድሩም የየራሳቸው የቤት ስራ በመስራት ነገሮች ከቁጥጥር ውጭ እንዳይሆኑ ማድረግ እንደሚገባ እንደገለጹላቸውም ተሰምተዋል። ሆኖም ድንበር ተሻጋሪ ግንኙነት አለ የሚለው የአብይ አህመድ አገላለጽ ለጦርነት መፍጠሪያ እንደ ምክንያትነት የሚጠቀምበት ሰበብ መሆኑን ታደሰ ይገነዘቡታል ወይ የሚለው መሰረታዊ ጉዳይ ነው። ድንበር ዘለል ግንኙነት እንዳይኖር ከፈለግ ድንበሩን መጠበቅ ያንተ ስራ ነው ብለው መመለሳቸውም አልታወቀም። እንደዛም ሆኖ ግን ጀኔራሉ ከአንዳንድ የህወሀት አመራሮች እና ከጥቂት ወታደራዊ አዛዦች ጋር ትልቅ ልዩነት ውስጥ እንደሆኑ ይሰማል። ጀኔራል ታደሰ ላይ ጥያቄ የሚያበዙ ሰዎች የሚያነሱት ቅሬታ ታደሰ ለሰላም ቅድሚያ እንስጥ በሚል አጉል ተስፋ መንገዳችን ላይ እየቆመ ነው፣ በትግራይ ላይ ምን እየተደገሰ እንዳለ አይኑ እያየ ተስፋ ይቆርጥም፣ ከእኛ ምክር ይልቅ የጠቅላይ ሚኒስትሩን ባዶ ሽንገላ ያምናል የሚል ነው። በሶስተኛ ደረጃ ወደምንመለከተው የህወሀት ቁመና እንሻገር። ህወሀት ምንም እንኳን በፌዴራል ምርጫ ቦርድ እውቅና ቢነፈገውም አሁንም በክልሉ ፖለቲካና ቢሮክራሲ ውስጥ እንደ ዲፋክቶ ገዢ ፓርቲ ሙሉ ቁጥጥር ይዞ መቀጠሉ አያጠያይቅም። ሆኖም አሁን ያለው የፓርቲው ቁመና ለበርካታ ትችቶች የተጋለጠ ነው። በብዙዎች እምነት ከፍ ያለውን የተጠያቂነት ድርሻ ወደ ሊቀመንበሩ ያመዝናል። ህወሀት በታሪኩ የማሽቆልቆል ፈተና የገጠመው በደብረ ጽዮንና በፈትለወርቅ መመራት ከጀመረ ወዲህ ነው። ከዛ በፊት ይብዛ የሚነስን ፈተና ቢገጥመው እንኳን የቀውስ ማስተዳደር ክራይሲስ ማኔጅመንት አቅም የነበራቸው ልምድ ጠገብ መሪዎች ስለነበሩት አፈር ልሶ ለመነሳት ብዙም አይቸገርም ነበር። ደብረ ጽዮን ከፊት ሆነው የተረከቡት ህወሀት በመሀል ሀገር ፖለቲካ ውስጥ በቀሪዎቹ ሶስቱ የኢህአዴግ አባል ድርጅት ብቻ ሳይሆን በአምስቱ አጋር ድርጅቶችም ሰፊ ተሰሚነት የነበረው ቢሆንም የወቅቱ የደብረ ጽዮን አመራር ግን ለያኔው የተቀናጀ ጸረ ህወሀት ሴራ የሚመጥን በቂ ቀውስ የመቋቋም ቁመና ስላልነበረው በተለያዩ የሀገሪቱ ክፍሎች የተቀሰቀሰውን ተቃውሞውን ወደ ራሱ ጥቅም ለማዋል አሰልፎ በነበረው የመሀል ሀገር ፖለቲካ ልሂቅ ብልጫ ተወስዶበት ሁሉንም ኃጢአት በብቸኝነት ሊሸከም ግድ ሆነ። በዚህ ብቻ አላበቃም። ኦሮማራ በተሰኘ የጥፋት ጥምረት ተሴሮበት መቀሌ ላይ ተቀነበበ። በብዙዎች ግምት የነ ደብረ ጽዮን አመራር መሀል ሀገር የነበረውን ውክልና በዛ መልኩ ማስረከብ የግድ ቢሆንበት እንኳን ደህንነትና መከላከያን የመሳሰሉ ቁልፍ ተቋማት ኮርፍ ያዘል በሆነ ስሜታዊ ውሳኔ ያስረክቦ ወደ መቀሌ ከማፈግፈግ ይልቅ በቂ ድርድር አድርጎ የትግራይን ህዝብ ዋጋ በማያስከፍል መልኩ የተጠና ስትራቴጂያዊ ስልት ወይም ደግሞ ኤግዚት ስትራቴጂ ነድፎ ወደ መቀሌ ማፈግፈግ ይችል ነበር የሚለው ሙግት ያለፈበት ቢሆንም አሁንም መነሳት አለበት። አመራሩ ግን እጅግ በሚያስገርም ሁኔታ ያንን ከማድረግ ይልቅ መቀሌ ተቀምጦ በፕሮፓጋንዳ መመላለስ ነበር የመረጠው። ለሁለት ዓመት ገደማ በቃላት ጦርነት ምልልስ ተማሙቆ የዘለቀው አለመግባባት ወደ ተሟላ ጦርነት መልኩን ሲቀይር የደብረ ጽዮን ፈትለወርቅ አመራር ከዘጠኝ ሺህ ልዩ ኃይል ውጪ ይህ ነው የሚባል ዝግጅት አልነበረውም። አመራሩ ብስለት ቢኖረው ኖሮ ከታይታነት ያለፈ ትርጉም የሌለውን ወታደራዊ ትርኢት ለጊዜው ገታ አድርጎ በቂ ዝግጅት በማድረግ ስራ ላይ መጠመድ ይገባው ነበር። በነገራችን ላይ በአሁኑ ዙር የምንመለከተው የሰራዊት ዝግጅት በአንጻራዊነት የተሻለ ሆኖ የሚታይ ነው። የቁጥጥር ስርዓቱም በደብረ ጽዮን ከሚመራው የሕወሓት ጽሕፈት ቤት ተጽዕኖ ነፃ ስለወጣ ነው ማለትም ይቻላል። ቀደም ብለን ታሪካዊ ዳርያውን እንዳየ ነው። በህወሓት የፖለቲካ አመራር ብልሽት ምክንያት የመጣው ውድቀት በጥቂት ወራት ውስጥ ራሱን ባደራጀው ቲዲፍ ተቀልብሶ ሰኔ 21 2013 ዓ ም ሙሉ ትግራይ በትግራይ ኃይሎች ቁጥጥር ስር ሲሆን የትግራይ ጣፈንታ እንደገና ተመልሶ የኪሳራ ታሪክ ባለቤት በሆነው በዚህ አመራር ስር ወደቀ። ይህ አመራር ደግሞ ቀደም ብለን እንደገለጽ ነው ለአስርተ ዓመታት ገደማ ያልነበረውን ስትራቴጂክ ቲንኪንግ ከቆላ ተንቤን መልስ መፍጠር አይችልምና በወታደራዊ አቅም የተገኘውን ድል ባልተጠኑ ግልብ ፖለቲካዊ ውሳኔዎች ምክንያት ሰራዊቱን እስከ ደብረ ብርሃን መሄድና መመለስን ጨምሮ ግባቸው በግልጽ የማይታወቅ አላስፈላጊ ዘመቻዎች እንዲደረግ በመወሰን የትግራይን በተሻለ ቁመና የመደራደር አቅም መልሶ አፈርድም የሚያበላው። ለዛውም ስትራቴጂካሊ ማሰብ አልችልም ብሎ በግልጽ እየተናገረ ነው በተደጋጋሚ እድል የሚሰጠው። እጅግ የሚያሳዝነው ደግሞ አሁንም የሚመጣውን አደጋ ለመመከት እንደ ተቋቋም የሚነገርለት ክልል አቀፍ የመኸታ አቢ ኮሚቴ በዶክተር ደብረጽዮን ሰብሳቢነትና በወይዘሮ ፈትለወርቅ የፖለቲካ ዘርፍ አስተባባሪነት የሚመራ መሆኑ ነው። አንዳንዶች እነ ደብረጽዮን ከአመራርነት ይነሱ የሚል ጥያቄ ሲነሳ ጎርፍ እየተሻገርክ ፈረስ አይቀየርም የሚል ብሂል ይጠቅሳሉ። ይህ ብሂል ከጦርነቱ በፊትም በስፋት ሲገለጽ የነበርና ህዝቡን በከፍተኛ ሁኔታ ዋጋ ያስከፈለ ትርክት ነው። ፈረሱ የጎርፉን ባህሪና ምንነት እስካልተገነዘበ ድረስ አለመቀየሩ ነው ለአደጋ የሚያጋልጠው እንጂ መቀየሩ ሁነኛ መፍትሄ አካል ስለሆነ ሊቀየር ግድ ነው የሚለው ግን እየተሰማ አይደለም። ሰሞኑን በነበረው ጉባኤ ላይ ዶክተር ደብረጽዮን እንዲለቁ ጥያቄ መነሳቱን ሰምተናል። ላለመልቀቅ አጥብቀው የተከራከሩት ደብረጽዮን የምለቅም ከሆነ እነ ከሌናቸው ሊተኩኝ የሚገባው የሚል አስገራሚ ቅድመ ሁኔታ በማስቀመጥ በስራ አስፈጻሚ ውስጥ ያሉ የራሴ የሚሏቸውን ሰዎች በስም ጠርተዋል ተብሏል። እነ ደብረጽዮን ህወሀትን እንዲህ ያለ አስቀያሚ ባህል ላይ ደርሰውታል ሲባልም ማሳያው ይህ ነው። ወዲህ ደግሞ ለድርጅቱ እንደ ብቸኛ የመዳኛ ተስፋ እየታየ ያለው አቶ ዓለም ገብረዋህድ የሚመሩት የፓርቲው የሪፎርም እንቅስቃሴ ነው የሚሉ የፓርቲው አመራሮች አሉ። የድርጅቱን የቆየ ርዕዮተ ዓለምና የፖለቲካ ፕሮግራም ከዘመኑ ጋር በሚጣጣም መልኩ ብሎም ጠላትን በሚቀንስና ወዳጅን በሚያበዛ መልኩ እንዲሻሻል ያደርጋል ተብሎ ግምት የተሰጠው ይህ አዲስ ሰነድ በብዙ የፓርቲው አባላት ዘንድ ተቀባይነት እንዳገኘ እየተነገረ ይገኛል። እዚህ ላይ በየደረጃ ያለ የህወሀት አመራር እንዲሁም የትግራይ ጉዳይ ያስጨንቀኛል የሚል የክልሉ ልሂቅ ህወሀት ውስጥ ትርጉም ያለው እውነተኛ ሪፎርም እንዲመጣ ግፊት ማድረግ አለበት። ግፊት ከሚያስፈልጋቸው እርምጃዎች አንዱ እንደነ ዶክተር ደብረጽዮን ገብረ ሚካኤል እና ወይዘሮ ፈትለወርቅን የመሳሰሉ አንጋፋይ ድርጅቱ አመራሮች ለእስካሁኑ አበርክቷቸው ተመስግነው በክብር እንዲለቁ ጫና ማድረግ ነው። በእርግጥም ያለምንም ውጤት ብቻ ሳይሆን በብዙ ኪሳራ ለረጅም ዘመን ስልጣን ላይ የቆየ የፖለቲካ አመራር ይቅርና ንቅሳት እንኳን በጊዜ ሂደት ይለቃል። በዛ ላይ ደግሞ ስትራቴጂካሊ ማሰብ አልችልም፣ ግን ደግሞ ልምራችሁ የሚልን አካል እረፍት እንዲወስድ መምከር ለነገ የማይባል ምርጫ ብቻ ሳይሆን በፈጣሪም ዘንድ የሚያጸድቅ እርምጃ ነው። በአጠቃላይ ቀደም ብለን በዝርዝር የተነተናቸው ሶስት ቁልፍ ሚና ያላቸው ኃይሎች የሚያደርገዋቸው ተግባራትም ሆኑ ጽምዶ የተባለው ድንበር ተሻጋሪ እንቅስቃሴ መቃኘት ያለበት ለሕዝብ ካለው ፋይዳ በተለይም ደግሞ ከሰላምና ዘላቂ ጥቅም አንጻር ነው። የትግራይ ሕዝብ ያልተጠኑ ስሜታዊ ውሳኔዎችን በሚወስኑ መሪዎች እስካሁን የከፈለው ዋጋ ይበቃዋል። ከዚህ በኋላ የሚመጣው አደጋ ድጋሚ ዕድል የሚሰጥ የመሆን ዕድል ስለማይኖረው እያንዳንዱ ዝግጅት የሚሆን ፖለቲካዊ ጥምረት የድረስ ይድረስ በሆነ ስሜታዊነት የሚወሰን ሳይሆን ዘላቂ ጥቅምና የሕዝብን ደህንነትን ግምት ውስጥ ያስገባ መልኩ ሊሆን ይገባዋል። የዛሬን አበቃን፣ መልካሙን ሁሉ ተመኘን፣ ሰላም።